ጤናስጠልን የተወዳጅ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜና ይዘን ቀርበናል። አበይት ነጥቦችን በማስቀደም እንጀምሯለን። የኢፌዴሪ ፕሬዚዳንት አያጽ ከስላሴና ሌሎች ከፍተኛ የፌዴራል መንግስት የስራ ኃላፊዎች በባህር ዳር የልማት ስራዎችን ጎበኙ። ህዝብ የሚያነሳቸውን ጥያቄዎች ለመመለስ ሰላማዊ ውይይትን ማስቀደም አትራፊ ነው ሲሉ በሰሜን ሸዋ ዞን የምንጃር ሸንኮራ ወረዳና የአረርቲ ከተማ ነዋሪዎች ተናገሩ። የጤና ተቋማትን የአገልግሎት አሰጣጥ ለማሻሻል እየተሰራ ባለው ስራ የቡሬ ጤና ጣቢያ ግንባር ቀደም መሆኑን የምዕራብ ጎጃም ዞን ጤና መምሪያ አስታወቀ። ከዜናዎቹ ጋር ሳምራይት ሙጌታ እና በምልክት ቋንቋ ፍቅር ተዘገየ ከእናንተ ጋር ቆይታ እናደርጋለን። አብራችሁን ሆኑ። የፌዴሪ ፕሬዚዳንት ታዬ አፅቀ ሥላሴ እና ሌሎች ከፍተኛ የፌዴራል መንግስት የስራ ኃላፊዎች በባህር ዳር ከተማ የልማት ስራዎችን ጎብኝተዋል። ባልደረባችን ካሳው መንጌ የጉብኝት መርሃ ግብሮን ተከታትሎታል። ተጨማሪ መረጃ ሊያደርሰን እዚህ ስቱዲዮ ይገኛል። ካሳው እንዴት አለህ? እንዴት አለች ሳምሪ ይመስገን፣ ሰላም ነኝ። መረጃዎችን አድርሰን አመሰግናለሁ እንግዲህ ቀደም ሲል እንደገለጽሽው የኢፌሪ ፕሬዚዳንት ታዬ አጽቀ ሥላሴን ጨምሮ የኢፌሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንዲሁም ሌሎች ሚኒስትሮችና የአማራ ክልል ርዕሰ መስተዳድር አረጋ ከበደ እንዲሁም ሌሎች ክልሉ ከፍተኛ መሪዎች ናቸው እንግዲህ በባህር ዳር ዛሬ የልማት ስራዎችን የተመለከቱት የኢፌሪ ፕሬዚዳንት ታዬ አጽቀ ሥላሴ እንዲሁም ደግሞ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባህር ዳር ከተማ ሲገቡ የባህር ዳር ከተማ ነዋሪዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና የከተማ አስተዳደሩ አመራሮች ደማቅ አቀባበል ነው ያደረጉላቸው። ከአቀባበሉ በኋላ እንግዲህ የተለያዩ የልማት ስራዎችን ተመልክተዋል። በከተማዋ እየተከናወኑ ያሉ የኮሪደር ልማት ስራዎችን ጨምሮ አዲሱን የአባይ ድልድል፣ እንዲሁም የባህር ዳር ዓለም አቀፍ ሲዲየምን ተመልክተዋል ማለት ነው። ከዛ ባለፈ የአማራ ክልል ጠቅላይ ፍርድ ቤት የህንፃ እድሳትና አጠቃላይ የተለያዩ የለውጥ እና የማሻሻያ ስራዎችን ተመልክተዋል ማለት ነው። እንግዲህ የፌዴራልና የክልሉ ከፍተኛ የስራ ኃላፊዎች በባህር ዳር በተለያዩ አካባቢዎች ተንቀሳቅሰው በከተማ አስተዳደሩ እየተከናወኑ ያሉ የተለያዩ የልማት ስራዎችን ነው የተመለከቱት። የፌዴሪ ፕሬዚዳንት ታዬ አጽቀሥላሴ በተለይ በባህር ዳር ትናንትም፣ እንግዲህ እንደምናስታውሰው በጎንደር የተለያዩ የልማት ስራዎችን ተመልክተው ነበር። በተለይ በጎንደር እዚህ ባህር ዳርም የተመለክቷቸው የልማት ስራዎች የህዝብ ተጠቃሚነት የሚያረጋግጡ መሆናቸውን ነው እንግዲህ የገለጹት ማለት ነው። ከዛ ባለፈ እየተገነቡ ያሉ የኮሪደር ልማት ስራዎችን ጨምሮ የተሰሩ ያሉ የልማት ስራዎች በተለይ ኢትዮጵያውያን የመቻልንና የከፍታ ደረጃን የሚያሳዩ የጥበብ አሻራቸውን ያሳረፉባቸው የተለያዩ በርካታ ስራዎች እንዳለሆነ ያነሱት፣ ለአብነት የጎርጎራን አንስተዋል። ከዛ ባለፈ ዳር ከተማ እየተሰሩ ያሉ የልማት ስራዎችን አንስተዋል። ባህር ዳርን በተለይ ከዚህ ቀደም ከነበራት ውበት በተጨማሪ በአዲስ መልክ የመግለጽ ስራዎች መሰራታቸውን አንስተዋል ማለት ነው። እንግዲህ የባህር ዳር ከተማን ውበቷ እናስታውሳለን። ውብ እና ማራኪ የሆነች ከተማ ናት። አሁን እየተሰሩ ያሉ የኮሪደር ልማቶች ምናልባትም በአፍሪካ ቀዳሚ ከተማ ቀዳሚና ተመራጭ የቱሪስት መዳረሻ ከተማ ለማድረግ እየተደረገ ያለውን ጥረት የሚያጠናክሩ ስራዎች መሆናቸውን አንስተዋል። እነዚህ የልማት ስራዎች ተጠናክረው መቀጠል እንዳለባቸው ነው እንግዲህ ያነሱት። በተለያዩ አካባቢዎች የተመለከቷቸውን በተለይ አዲሱ የአባይ ድልድይም እጅግ ዘመናዊ የሆነ ድልድይ ነው። ይህ በጣም በተለይ ለከተማዋ ውበት የሚሰጥና ለቱሪስት መዳረሻነቱም ከፍተኛ አስተዋጽኦ የሚያበረክት ነው። ዓለም አቀፍ የባህር ዳር ስቴዲየምም በተለይ ዓለም አቀፍና አህጉር አቀፍ ጨዋታዎችን ለማስተናገድ እድል የሚፈጥር ከመሆኑ ጋር ተያይዞ ቀሪ ስራዎች በቀሪ አጭር ጊዜ ተጠናቀው ሀጉር አቀፍና ዓለም አቀፍ ውድድሮችን ማስተናገድ መቻል አለበት የሚል ሀሳብ አንስተዋል። እንደ ጥቅል በተለይ አሁን ላይ እንደ ክልልም እንደ ሀገርም ከዛም ከዚህ የሚነሱ የሰላም ጦት ችግሮች አሉ። እነዚህን የሰላም ጦት ችግሮች ፈተን የተጀመሩ የልማት ስራዎችን አጠናክረን መቀጠል መቻል አለብን። በአካባቢያችን ያሉት ሀብቶች እጅግ ብዙ ናቸው። ከተመለከትናቸው ካለማናቸው፣ ህዝብን መለወጥ ሀገርን ማሻገር የሚችሉ ስራዎች ናቸው እና በተለይ አሁን እየተሰሩ ያሉ ስራዎች ደግሞ እነዛን የሚያሳዩ ናቸው። እውነትም ኢትዮጵያውያን ከፍ ያለ ነገር የሚመኙ ብቻ ሳይሆን መስራትና ማድረግ የሚችሉና ጥበብ ያላቸው መሆኑን የሚገልጡ ስራዎች ናቸው እየተከናወኑ ያሉት የሚል ሀሳብ ነው ያነሱት። እነዚህን ግን አጠናክሮ ማስቀጠል፣ ሌሎችንም አዳዲስ የልማት ስራዎችን መስራት ያስፈልጋል። ይህ ሲሆን ደግሞ ህዝቡ ሰላሙን ማስከበር አለበት፣ ከልማት ስራዎች ጎን መሆን አለበት፣ መንግስትን መደገፍ አለበት። የልማት ስራዎቹ የራሱ መሆኑን ጠብቆ ሊጠቀምባቸው እንደሚገባ ነው ያነሱት ማለት ነው። ሳምሪ፣ ለአሁኑ ያሉ መረጃዎች እነዚህን ይመስላሉ። ካሳውስ፣ ለመረጃዎች እናመሰግናለን። መልካም ጊዜ ይሆናል። አመሰግናለሁ። ፍቅር ተዘጋጅተው ለክልሉ መሪዎች ስልጠና እየተሰጠ ይገኛል። ለአንድ ሀገር የእድገት አቅሞች ተብለው ከሚጠቀሱት መካከል የተፈጥሮ ሀብትን መሰረት ያደረገ ካፒታል ለአምራች ኢንዱስትሪዎች የሚሆን ቁስ ሰብአዊ ማህበራዊ ካፒታል ና ቴክኖሎጂ ተጠቃሽ ናቸው። እነዚህን አቅሞች በአግባቡ ና በቅድ የመሩ መጠቀም ደግሞ ለሀገር እድገት ወሳኝ እንደሆነ የዘርፉ ባለሙያዎች ይስማሙበታል። ከዚህም አንጻር በተለይም በግብርናው ዘርፍ የታቀዱ እቅዶች ምንድን ናቸው? ተፈጻሚ እንዲሆኑ እስከ ማን ምን ይጠበቃል? የሚሉትን ጉዳዮች እናነሳለን። በምክትል እርሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪ ና የግብርና ቢሮ ኃላፊ ዶክተር ድረሳ አሉ ተጨማሪ መረጃ ሊያደርሱን እዚህ ስቱዲዮ ይገኛሉ። ዶክተር ደርሳሉ እንኳን ደህና መጡ። እንኳን ደና ቆየሽኝ። በቅድሚያም ለጊዜው ትጭቃ አድርገን እናመሰግናለን። እኔም አመሰግናለሁ። የ25 ዓመቱ አሻጋሪ ድጋዝ ዘላቂ ልማትን እቅድ በተለይም ደግሞ ከግብርናው አንጻር ከዚህ በፊት ከነበሩ እቅዶች ምን የተለየ ነገር ተሰርቷል? እንታስባለሁ። አዎ የዘንድሮ የ25 ዓመት የግብርና ልማት እቅድ ብለን ያዘጋጀ ነው። ከዚህ በፊት ከነበሩ እቅዶች በጣም በበርካታ ጉዳዮች ላይ ለየት ብሎ የመጣ እቅድ ነው። እንደሚታወቀው ከዚህ በፊት የግብርና ልማት እቅድ ስናቅድ የገጠር ልማት ፖሊሲና ስትራቴጂ ተብሎ በሚታወቀው የአገር አቀፍ የፖሊሲ ዶክመንት ላይ ማዕከል ተደርጎ የሚሰራ እቅድ ነበር። እነዚህ እቅዶች ብዙውን ጊዜ ትኩረታቸው የነበረው በምግብ ሰብል ራስን መቻል እና ከተረጅነት መላቀቅ ላይ ያተኮረ የግብርና ልማት ስትራቴጂ ብቻ ነበር የነበራቸው። ከግብርናው ዘርፍ ልናገኝ የሚገባውን ጥቅም ሊያስገኝ በሚችል መንገድ የተቀረጹ አልነበሩም እቅዶቹ። የዚህ አመት ለየት ብሎ የመጣው በዚህ በሀያ አምስት አመቱ የክልሉ ፍኖተ ካርታ ላይ ማካተት እየተሞከረው አንደኛ ግብርናው መዘመን አለበት። እንደ ከዚህ በፊቱ አንድ አይነት በአነስተኛ ማሳ በሚያመርቱ አርሶ አደሮች ላይ ብቻ ያተኮረ መሆን የለበትም። ባለሁለት ፍኖት የግብርና ልማት አቅጣጫ መከተል አለብን ብለን ነው ያዘጋጀ ነው ይሄ ባለ ሁለት ፍኖት የግብርና ልማት አቅጣጫ ማለት አንደኛው በአነስተኛ ማሳ ባላቸው አርሶአደሮች ላይ ምርትና ምርታማነትን መጨመር ላይ ያተኮረ ሲሆን ሁለተኛው ደግሞ ዘመናዊ ግብርና በእርሻ ኢንቨስትመንት ሰፋፊ እርሻ ቦታ ወስደው በሚያመርቱና ሰፋፊ እርሻ ባላቸው ባለሀብቶች ዙሪያ ላይ የሚሰራ የግብርና ምርትና ምርታማነት የማሳደግ ግብርናውን የማዘመን ከነበርንበት የሰው ኃይል ጉልበት ላይ ብቻ ያተኮረ የግብርና ስርዓት ወጠን ወደ ሜካናይዜሽን የሚያሸጋግር ኮንሰፕትን የያዘ ነው። በሁለተኛ ደረጃ ይህ እቅድ ለየት የሚለው ከዚህ በፊት ከነበሩ እቅዶች ያሁኑ መስኖ ላይ ትልቅ ትኩረት ሰጥቶ ይመለከታል። የማምረት ጊዜያችንን በአንድ አመት ከአንድ ጊዜ ወደ ሁለት ሶስት ጊዜ የማሸጋገርና መሬትን በላቀ የመጠቀም ስልት የተከተለ እቅድ ነው። መልካም እንግዲህ እቅዱን እንደነገሩን፣ ከማንኛው አካል ምን ይጠበቃል? እቅዱ እንዲሳካ ከማን አካል ምን እንጠብቅ? ይሄ እቅድ እንግዲህ ሲታቀድ በርካታ አጋር አካላትን ማዕከል ያደረገ ነው። በተለይ ደግሞ በአሁኑ ጊዜ የመጣውን ፓብሊክ ፕራይቬት ፓርትነርሽፕ ወይም ደግሞ የመንግስትና የህዝብ አጋርነት ለልማት የሚለውን የልማት ጽንሰ ሀሳብ ታሳቢ ያደረገ እቅድ ስለሆነ መላ ህብረተሰቡ፣ በግብርናው ዘርፍ ያሉ ምሁራን፣ ሙያተኛዎች እና የመንግስት አካላት አመራሩ የዚህ ሀገር እጣፈንታ የሚወሰነው ያው በግብርና ስለሆነ ብዙውን የሰው ኃይላችን የያዘው ሴክተር ከመሆኑ ጋር ተያይዞ ና ወደ ሌሎች የኢኮኖሚ ሴክተሮች ለማደግም እንደ ሲድ ካፒታል የሚያገለግል ዋና ሴክተር በመሆኑ የሁሉንም አካላት ርብርብ የሚጠይቅ በተለይ በግብርናው መስክ የተሰማሩ የከፍተኛ ትምህርት ተቋማት ምሁራን የኤክስቴንሽን ሰራተኞች በግብርና ስር ያሉ ህዝቡ እና የመንግስት አካላት ልዩ ትኩረት ሰጠው እንዲረባረቡበት ይፈለጋል። በተለይም ይህ ሴክተር ደግሞ ትልቅ የፋይናንስ ረሃብ ያለበት ሴክተር ስለሆነ ይሄ ፋይናንሻል ኢንክሉዥን የምንለው የፋይናንስ አካታችነትን ታሳቢ ያደረገ ስለሚሆን የፋይናንስ ተቋማትም እጅግ ወሳኝ ናቸው። ይህንን እቅድ መሬት ለማስነካትና የሁሉንም ሴክተሮች ርብርብ የሚጠይቅ ታላቅ እቅድ ነው በጣም ጥሩ እንግዲህ ይህ ቅድ ቢሳካ የሚመጣው ውጤት ምንድን ነው ተብሎ ይጠበቃል እንግዲህ ይህ ቅድ ከተሳካ በ25 ዓመቱ መጨረሻ ላይ የኢኮኖሚ ስትራክቸር ለውጥ ይመጣል ተብሎ ነው የሚታሰበው ግብርና በባህሪው ያው አዳጊና ሟች ሴክተር ነው በመጀመሪያ ደረጃ ለኢንዱስትሪ ሴክተሩ መበልጸግ ሁለት ሚና ይኖረዋል ግብርናው። አንደኛው ለኢንዱስትሪ መስፋፋት እንደ ሲድ ካፒታል ወይም ደግሞ የመነሻ ካፒታል ሆኖ ያገለግላል፣ ከግብርናው በሚገኝ ገንዘብ ኢንዱስትሪ ለማስፋፋት። ሁለተኛው ኢንዱስትሪውን መጋቢ ሆኖ የኢንዱስትሪ ጥሬ እቃ በማምረት በኩል ትልቅ ሚና ስለሚጫወት፣ ይሄንን እያዳበርን ስንሄድ፣ የኢንዱስትሪ መስፋፋት ሲመጣ ግብርና ቦታውን ለኢንዱስትሪ እየለቀቀ ይሄዳል። በእርግጠኝነት ከአምስት ዓመት በኋላ አሁን በታሰቡ በቅዱ ላይ ባስቀመጥናቸው እሳቢዎች ላይ ተመስርተን መጓዝ ከቻልን የግብርናው በኢኮኖሚ የሚያበረክተው አስተዋጽኦ ቦታውን ለኢንዱስትሪ መሪነቱን የሚለቅበት ዘመን ይሆናል ማለት ነው። መልካም እንግዲህ በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ አሉ እዚህ ድረስ ተገኝተው ለሰጡን ማብራሪያና ለጊዜዎት እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። ህዝብ የሚያነሳቸውን ጥያቄዎች ለመመለስ ሰላማዊ ውይይትን ማስቀደም አትራፊ ነው ሲሉ በሰሜን ሸዋ ዞን የምንጃር ሸንኮራ ወረዳና የአረርቲ ከተማ ነዋሪዎች ተናገሩ። የወረዳና የከተማ አስተዳደሩ ነዋሪዎች በሰላምና መልካም አስተዳደር ዙሪያ ከፍተኛ የክልልና የዞን አመራሮች በተገኙበት በአረርቲ ከተማ ውይይት አካሂደዋል። ሰለሞን አሰፋ ይዝርዝር አለሁ። ሰላም በመንግስትና በተወሰኑ የማህበረሰብ ክፍሎች ፍላጎት ብቻ የሚገኝ ሳይሆን የሁሉንም ባለድርሻ አካላት ንቁ ተሳትፎ የሚሻ አንኳር ጉዳይ ነው። ባለፉት ጊዜያት በአማራ ክልል በተፈጠረው አለመረጋጋት ማህበረሰቡ ለበርካታ እንግልት መዳረጉን በሰሜን ሸዋ ዞን የምንጃር ሸንኮራ ወረዳ ነዋሪዎች ተናግረዋል። በወረዳው የተፈጠሩ ችግሮችን በዘላቂነት ለመፍታትም ህዝብን ማወያየት፣ የሐሳብ ልዩነቶችን በሰላማዊ መንገድ መፍታት እንደሚገባም ተወያዮቹ ጠቁመዋል። ለሰላማችን መጽናት ትልቅ ሚና መወጣት እንደሚገባ እንወስዳለሁ። ማህበረሰቡ ይህንን ሚና ካልተወጣ በስተቀረ በየደረጃው ያለው የመከላከያ አመራር የሚሆን የፖለቲካ አመራር ቀድሞ ሊሰራልን አይችልም። ልጆቻችንን ሁላችም ልጆቻችን ወንድሞቻችንን ጫካ ያሉ ወንድሞቻችንን ሀይልን ል ይገባል ልናወግዝ ይገባል። የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሽ አለማየሁ የሰላም ዋጋ በገንዘብ የሚተመን አለመሆኑን ገልጸው በተለይም በዞኑ ውስጥ የተከሰተው ችግር ብዙ ዋጋ አስከፍሎናል። ይህንን የሰላም እጦት ከህዝቡ ጋር ተቀናጅቶ በመስራት ችግሩን መፍታትና ወደ ሰላም መምጣት ይገባል። ለዚህም በርካታ ስራዎችን በመስራት የዞኑን ሰላም እያስጠበቅን እንገኛለን ብለዋል። እራሳችሁ ማየት አለባቸው። የአካባቢ ሚኒሻ ሰላም አስከባሪ፣ በከተማም የብሎክ አደረጃጀት ውጤታማ እንዲሆን ማድረግ ያስፈልጋል ማለት ነው። ጫካ የገባው ኃይል ወደ ቤቱ እንዲመለስ መስራት አለባቸው። ይሄን ካደረጋችሁ አሁን ያገኛችሁትን ሰላም በውጤታማነት ማጠናቀቅ ትችላላችሁ። አሁን በተገኘው አንጻራዊ ሰላም ሁላችንም ተጠቃሚ ነን። ዛሬ ላይ የተደራጀ ሀሳብ ማቅረብ ችላችኋል። የልማት ጥያቄ አቅርባችኋል። በተቻለ መጠን የክልሉ መንግስት በዶክተር አህመዲን አማካኝነት ጥያቄያችሁ ለክልሉ መንግስት ይቀርባል። በዞን ደረጃ የምናስተባብረውን ደግሞ በዞን እናስተባብራለን ማለት ነው። በውይይት መድረኩ ላይ የተገኙት በምክትል ርዕሰ መስተዳደር ማዕረግ የከተማ ክላስተር አስተባባሪ እና የአማራ ክልል ከተማና መሠረተ ልማት ቢሮ ኃላፊ ዶክተር አህመድ ዲን ሙሐመድ ሰላምን ለማጽናት ከህብረተሰቡ ጋር የሚደረጉ ውይይቶች ውጤታማና ፍሬያማ ናቸው፣ ይህንን አጠናክሮ ማስቀጠል ያስፈልጋልም ብለዋል። የህዝቦች ጥያቄ የሚፈታው በውይይት ነው። የህዝቦች መጻኢ እድል የሚፈታው የሚወሰነው በጠረጴዛ ዙሪያ ነው በመነጋገር ነው። በሐሳብ ነው። በአፈሙዝ አይደለም። ስለዚህ ምንም አይነት አካል ጫካ ይሁንም አይሆንም ተሳስቶ ነው የገባው ና ተመለስ ብላችሁ እንድትነግሩ ነው የምፈልገው። የተሰራው ስራ በባለፈው አንድ ወር እና ሁለት ወር ቀላል ስራ አይደለም። በየቀበሌው የተደረገ ውይይት በተለያዩ የህብረተሰብ ክፍሎች የተደረገ ውይይት የእናንተን ትልቅነት፣ የእናንተን ትዕግስት፣ የእናንተን ጽናት፣ የእናንተን ጀግንነት የሚያሳዩ ናቸው። አሁንም ለእውነት መስራታችሁን ቀጥሉ። በትንሹ የጀመራችሁትን ነገር ትልቅ አድርጉት። በትል በጠባቡ የጀመራችሁትን ነገር አስፉት። አመራሩን አጠናክሩት። ለመከላከያ፣ ለጸጥታ መዋቅሩ፣ ለአድማ መከላከል፣ ለሰላም አስከባሪ፣ ለሚሊሻ በመረጃ እና በተለያየ በሞራል ደጀን ሁኑት። የጤና ተቋማትን የአገልግሎት አሰጣጥ ለማሻሻል እየተሰራ ባለው ስራ የቡሬ ጤና ጣቢያ ግንባር ቀደም መሆኑን የምዕራብ ጎጃም ዞን ጤና መምሪያ አስታውቋል። ከተለያዩ ወረዳዎች የተውጣጡ የጤና ተቋማት የስራ ኃላፊዎችና ሰራተኞች የቡሬ ጤና ጣቢያን ጎብኝተዋል። ንጉስ ስንታየው ተጨማሪ ዘገባ አለው። ወይዘሮ ፈጠኑ ኡስማን እና ወይዘሮ ጸሐይነሽ በላይነህ በምዕራብ ጎጃም ዞን ቡሬ ጤና ጣቢያ የሚያገኘናቸው የአካባቢው ነዋሪዎች ናቸው። ከዚህ በፊት የግቢ ጽዳት፣ የባለሙያ ጥረትና የግብዓት ችግሮች በጤና ጣቢያው ይስተዋሉ የነበሩ ችግሮች እንደነበሩ ለአሚኮ ተናግረዋል። አሁን ግን በርካታ መሻሻሎች በመኖራቸው ተገቢውን አገልግሎት እያገኙ መሆኑን የተናገሩት ነዋሪዎቹ አንዳንድ ክፍሎች ላይ የባለሙያ እጥረት ችግር እንዲፈታላቸው ጠይቀዋል። ከዚህ በፊት ጤና ጣቢያው ጽዳት ብዙም የለውም። ክፍሎቹም ትንሽ የፈራረሱም ነበሩ። አሁን በጣም ታድሷል። አሁን ደግሞ አገልግሎቶች አሁን ላይ ቆንጆ ናቸው። ሀኪሞቹም ደህና ያክማሉ ታካሚውም የታከመ ነው። በወቅቱ እጥረት አላቸው። አንዱ ከአንዱ ክፍል ድጋሚ ነው የሚሰሩት። ስከታተልም የቆየው እዚህ ነው። ቤትም ክትትል ወይም ደግሞ ስመሙ ሲሰሜ እዚህ መጣ። ከዚ ጥሩ ናቸው አገላገሉ። በጤና ጣቢያው ውስጥ በእናቶች ክፍል የባለሙያ እጥረት በመኖሩ በርካታ እናቶች ወደ ሌላ ሆስፒታል ይላኩ እንደነበር የገለጹት ደግሞ በቡሬ የጤና ጣቢያ አዋላጅ ነርስ የሆኑት አቶ አድባሩ አለ። አሁን ግን ለእናቶች ተገቢውን አገልግሎት እየሰጠ መሆኑን ተናግረዋል። አንድ ባለሙያ በቀን 11 ድረስ አቴ እንድናረግ ነበረ በአንድ ሌሊት ማለት ነው። አሁን ግን ሁለት ባለሙያ ነው የሚያድረው። አቅም በላይ ያልሆነ ኪዝ ካልሆነ በቅር ሪፈር ይጻፍ ነው። ከበፊት የተሻለ እየሰራንበት ነው ያለነው በወላድ ክፍል ማለት ነው። በጤና ጣቢያ ይስተዋሉ የነበሩ ችግሮችን በመለየት አገልግሎት አሰጣጡን ለማሻሻል በርካታ ተግባራት መከናወናቸውን የገለጹት ደግሞ የቡሬ ከተማ አስተዳደር ጤና ጽህፈት ቤት ኃላፊ አቶ ሰለሞን ደምስ ናቸው። በዚህም ተቋሙን ለተገልጋዮች ምቹ ጽዱና ማራኪ ማድረግና በግብዓት የማሟላት ስራ መሰራቱንም አንስተዋል። የሰው ኃይል እጥረቱንም ለማሟላት እየተሰራ ነው ብለዋል። በየክፍሉ ያለው የአገልግሎት አሰጣጥም ጉዳይ ባለሙያዎች ገብተው አገልግሎት ለመስጠት የሚቸገሩበት የጤና ተቋም ገጽታ ነበር የነበረው። ለዚህን ገጽታ ለመቀየር ጤና ተቋሙን ከረገጡ ጊዜ ጀምሮ በአግባቡ በሚመለከታቸው ባለሙያዎች እየተስተናገዱ ሙሉ አገልግሎት አግኝተው የሚወጡበት የእናቶች አሰራርን ተከትለን ስራ እየሰራን ያለንበት ሁኔታ ነው ማለት ነው፣ ያለ በዞኑ ባሉ የጤና ተቋማት የማህበረሰቡን የጤና አገልግሎት ለማሻሻል እየተሰራ መሆኑን የምዕራብ ጎጃም ዞን ጤና መምሪያ ኃላፊ አቶ ኤፍሬም ክፍሌ ተናግረዋል። ተገቢውን አገልግሎት እየሰጠ የሚገኘው የቡሬ የጤና ጣቢያ ተሞክሮንም ወደ ሌሎች የጤና ተቋማት ለማስፋት ታቅዷልም ብለዋል። በዞናችን ያሉ ጤና ጣቢያዎች አብዛኛው ጤና ጣቢያዎች የከተማ ጤና ጣቢያዎች መስመር ላይ ያሉ ጤና ጣቢያዎችን በዚህ ዓመት ጽዱ፣ ሳቢ፣ ማራኪ ለተገልጋዮች ምቹ ለማድረግ ሰፊ ስራ እየሰራን ያለንበት ሂደት ነው ያለ። እንግዲህ ግንባር ቀደም ሆኖ እየሰራ የቡሬ ጤና ጣቢያ ነው። ይህንንም ተሞክሮውን ለማስፋት እየሰራን ነው የምንገኝ። እንግዲህ እንደኛ እንደ ዞን ጤና መምሪያ በሁሉም ጤና ጣቢያዎች፣ በሁሉም ሆስፒታሎች ካለምንም ቅድመ ሁኔታ ግብአቶች ተደራሽ እንዲሆኑ ከማድረግ አኳያ በጣም ስራ እየሰራ ነው። ከዞኑ ከተለያዩ ወረዳዎች የተውጣጡ የጤና ተቋማት የስራ ኃላፊዎችና ሰራተኞች የቡሬ የጤና ጣቢያን የአገልግሎት አሰጣት ጎብኝተዋል። የሰዓቱን ዜና ከማጠቃለላችን በፊት አበይት ነጥቦችን እናስታውሳችሁ። የኢፌዴሪ ፕሬዚዳንት አያዝቀ ስላሴና ሌሎች ከፍተኛ የፌዴራል መንግስት የስራ ኃላፊዎች በባህርዳር ከተማ የልማት ስራዎችን መጎብኘቷቸው። ህዝብ የሚያነሳቸውን ጥያቄዎች ለመመለስ ሰላማዊ ውይይትን ማስቀደም አትራፊ ነው ሲሉ በሰሜን ሸዋ ዞን የምንጃር ሸንኮራ ወረዳና የአረርቲ ከተማ ነዋሪዎች መናገራቸው። የጤና ተቋማትን የአገልግሎት አሰጣጥ ለማሻሻል እየተሰራ ባለው ስራ የቡሬ ጤና ጣቢያ ግንባር ቀደም መሆኑን የምዕራብ